ይህ ትዝታ ዘ ሀዋሳ መጽሐፍ ነው። በዚህ መጽሐፍ ውስጥ ከተካተቱ አያሌና በርካታ የከተማችን ሰዎች መካከል አንዱ ሻምበል ንጋቱ ተገኝ። ዛሬ ሻምበል ንጋቱን ተገኝ ትንሽ ነገር ልበለው። ለዚሁ ሻምበል እንደምን ዋልክ? እንደምን ከረምክ? እንዴት ከረማችሁ? እግዚአብሔር ይመስገን ዋላችን። ለዚህች ትንሽ ቃለመጠየቅ ጊዜን፣ ሰዓትን፣ ፈቃደኝነትን ገልፀልኝ? ስለተገናኘን እግዚአብሔር ያክብርልኝ። አሜን፣ እጅግ በጣም አመሰግናለሁ። እናንተንም እግዚአብሔር ያክብራችሁ። እኛን አክብራችሁ፣ ከምንም በላይ እኛን አክብራችሁ፣ እኛን ወዳችሁ ማንነታችን፣ አብረን እንኳን ብንሰራ ኖሮ አብረን ብንሰራ ኖሮ ንጋት ተገኝ ማን ነው ብሎ ለሚለው ጥያቄ መልስ ምሰጠው አንተ ነበርክ፣ እናንተ ነበራችሁ። እውነት ነው። ዛሬ ይህን መልስ መስጠት የሚችሉ ሰዎች በጣም ጥቂቶች ናቸው። ያውም በህይወት አሉ እንደሆነ በህይወት አሉ እንደሆነ ጀነራል ተስፋ ሀብተ ማርያም የመጨረሻ አዛዤ ናቸው። የመጨረሻ አዛዥ ተስፋ ሀብተ ማርያም እነ ጀነራል ጌታቸውን አለው እሳቸው ናቸው የቀጠሉኝ 1954 ዓ ም ለሻለቃ ጳውሎስ ጌታቸውን አዶ ምንድን ነው አባት አባቱ አባቱ አባቱ እሳቸው ናቸው ንጋቱ አቤት ይሄን ልጅ ወሰድና ለብቻው አሰልጥንልኝ አሉኝ በአዶ ሜዳ ላይ ወስጄ አሰልጥኛዋለሁ ይሄው ያለ ሰው ነው አለ በሕይወት አለ ይሄው ያለ ሰው ነው አንድ ጥያቄ ልጠይቅ እዚህ ላይ እሺ አንዲት ነገር አነብልሃለሁ እሺ መለየው ወፓ ነው ስሙ ነበር ወቴ ካምፑሱ ዶጎልቻ ጫማው የካራቴ ወታደር ቁመና ወንጀል የሚያስሰው ሻምበል ላከ ነው፣ የደህንነቱ ሰው የኮማንዶ አሰልጣኝ የአየር ወለዱ ሻምበል ንጋተ ተገኝ ነበልባለ ክንዱ ይላል። ጄነራል ጌታቸውን አደውና ኮርኔል ኮርኔል መንግሥቱ አይለባረ አይደለም። እነሱን ማን ያውቃቸዋል? የዛን ጊዜ እነሱን እኮ የዛን ጊዜ አናቃቸውም። በፖለቲካ ውስጥ አልነበርንም። አስተማሪ ነኝ። አዛቢዎቼን ከሚሰለጥኑበት አሸዋ ሜዳ እያወጣው አስር ሻፕ አስራ አምስት ሻፕ እየቀጣሁ እየቀጣሁ ያስተማርኩ ሰው ነኝ። ይሄው በህይወት አሉ። ጀነራል ተስፋ ተማሪያ ተለያደሮ ይባላለሁ። ለእኔም ልዩ ታሪክ አለ። ሌላ ሰውን ብዙ ሰው ሐዋሳን አንደኛ እንድትሆን እንድጠራረገው ትዝታ ለሐዋሳ ግዙፍ በቁመና ተክለ ሰውነቱ የሐዋሳ ምልክት ከሩቅ የሚያዩቱ አይሴማ ምግብ ቤት በህብረት ቀይሮ የከተማው አድባር ጋሽ ከላይ ሀደሩ ይላል። እናመሰግናለን። ይሄ እውነት ነው። ለየት ትላለ፣ በቁመናህም በግዝፈትህ ካሉ ሰዎች በእውነት ነው ከሩቅ ትታያለህና። ቀደም ሲል አይሴማ የሚባል ምግቤ ነበረ ሐዋሳ። የማን ነው? በማን የተዳደር ነበረ? እንዴት አንተ እጅ ሊገባች ቻለ? በወቅቱ ይህችን አጠር ያለች ነገር እንድትነግረኝ ነበር። አይሴማ እንግዲህ መጀመሪያ ከኔ በፊት ነበሩ ሰዎች። ከዛ በኋላ እኔ አይሴማ ምግብ ቤትን ከመንግስት መስሪያ ቤቶች የወሰድኩት ከመንግስት መስሪያ ቤቶች ኮንትራት ወስጄ ብዙ ማሰርች ያለው ከዛ በኋላ የነበረውን ቤት ሁሉ አዲሼ ቆንጆ አድርጌ እንደውም በጥራት አንደኛ ሆኖ የተመሰገነ ጊዜም ነበር። ጃንሆይ ተመላልሰውባታል። ጃንሆይ ጃንሆይ ይመርቀዋታል። እቺን አገር መርቀው ነው እኮ ቤታች ቤት። አሁን እዚህች ጋ ምን አለ መሰሎት? አንድ ነገር አነብልዎታለሁ። ከዚህ ውስጥ የሚያውቋቸውን ሰዎች ይነግሩኛል እኔ አንብቤ ሲጨርስ እነማነማ በእሷ ላይ ትንሽ ውይይት አድርገን እንቋጫለን ምን ይላል መሰሎት አዋሳ አኔኪራ ይላል አዋሳ አኔኪራ ይላል አኔኪ ከዳቶ ጫፍ ሎቄ ለቀየው መጎስ አውራ አንተምተው አንተምተው በአፍኒ ሴራ ታፌ ሻፎ ሻንካ ሌጉና ባንዲራ እነ ሁሞ ኩቴ ጋሻብቱ ባጁራ ጥቁሯ ዶሬ ዙሪያውን ጣጤሳ በድንበር በግጦሽ ጸብ እንኳ ቢነሳ፣ አቶ አቤ ጥላሁን አሰፋ በዳሳ ጋብቻም ጥያቄ ትዳር ከታሰበ፣ ጋሽ ዱባለ ቢሉ ገበየው አየለ ዘሪሁን መሸሻ እና አሰፋ ወልዴ እንኳን ሰው ተቃይቶ ወገን ዘመዴ ሀገር ያስታረቁ ተፈጥሮን በዘዴ ጋሽ ብሩ ሁሪሶ ጋሽ ዋቆ ከቱላ ግጭት ፈቺዎቹ እና አባመላ የአገር ሽማግሌ የአገር አያንቶዎች የእምነት ባላደራ የሰላም አባቶች ስማቸው ቢጠራ ነበሩ ብዙዎች ይላል አዎ የእነሱ ሰዎች ያውቀዋሉ ለምሳሌ አሰፋ በዳሳን ያውቋቸዋል ያውቀዋሉ ጎዳኛ ነው አሰፋ በዳሳ ጎዳኛ ድሮ አርባ ጋሻ አይደለም ይሻአለ ከዛ ወዲህ እና አባቶቹ ጊዜ ሞቶ ለቅሶ ማቶ እዚህ ገንዘብ ከፍሎ ሶስት ቀን በሙሉ ነው ሄዶ አሳፋ በራሳ ሆቴል ነበራቸው ጋሻ ሰፋ ደቡብ ሆቴል የሚል ወልደ አበበ ማዶ ጥቁር ውሃ እና አንድ ሌጉና

ዋቆ ኦሪሳዋቆ ከቱላ ያሉጎኛለ እናንተ የዛን ዘመን ፈርጦች ናችሁ። እናንተ የዛን ጊዜ ለሰላም የከፈላችሁት ትልቅ ዋጋ አለ። ግንኙነታችሁ ሁሉ ከፈጣሪ ጋር ነውና አሁንም ፈጣሪ እድሜ ጤና ሰቶት የበለጠ ያቆየዎት እላለሁ። ሌላ ምን እላለሁኝና ን መጣፊ ታሪከቴ አንኖ ግደኖሞ ኬ መጣፋት ገን ነሆ